አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም ሰላም ላችኋል። ትውልዳችሁ የእግዚአብሔር ልጆች ሁላችሁ እንዴት ቆያችሁ? ሁሉን የሚችል አምላክ ከሁሉ ምስጋና ይግባው። እንግዲህ ገዲዛን ጥሩ ቤተሰብ የምንሆንበት ቻናል ነው። የጾታ ትምህርት፣ የፍቅር ትምህርት፣ የትዳር ትምህርት፣ መንፈሳዊታችንን የሚያሳድጉ ሌሎች አጫጭር ትምህርቶች፣ የመጽሐፍ ቅዱስ ትምህርቶች የምናጠናበት ቅዱስ የሆነ ቻናል ነው። ቤተሰቦቻችን ስለሆናችሁ እግዚአብሔር ክብል ይስጣችሁ። ያልሆናችሁም እንደምትው ተስፋ አረጋለሁ። እግዚአብሔር እናንተን ዘራችሁን ይባርክ። እንግዲህ ዛሬ ኑሯችን ላይ ምላሳችንን የምናወጣ ሰዎች አለን። ምስጥራችንን በንግግራችን በምላሳችን ዘርግፈን በገዛ ባቀበልናቸው ሰይፍ ሰዎች አንገታችንን እንዲቆርጡ ምንፈቅድላቸው ሰዎች አለን። መጽሐፍ ቅዱስን ስታጠኑ ጎልያድ አንገቱ የተቆረጠው በገዛ በራሱ ሰይፍ ነበረ። ዳዊት በጦር ሜዳ ጎልያድን እንደሚገጥመው ከዛተና ና በህያው እግዚአብሔር ስመጣብሃለሁ ካለው በኋላ ጠጠር አንስቶ በወንጭፉ ሲወረወርበት ግንባሩ ውስጥ ያ ጠጠር ሲገባ ያ ትልቅ የጦር ሰው በዳዊት ፊት ወደቀና በኋላ አንገቱን ተነስቶ አንገቱን በገዛ ሰይፉ ቆርጦ ይዞት መጣ ይላል። እንግዲህ ይህ ታሪክ ለኑሯችን ለቤታችን ትልቅ ትምህርት ነው። እኛ ሰይፍ ታጥቀን የምንኖር ሰዎች ነን። ችግሮቻችንን፣ ገበናዎቻችንን ልክ እንደ ጎልያድ ሰይፍ ተመልከቱት። በሰገባው ጨመረ፣ ነው ሰገባው ሰይፍ ሲቀመጥ አይቆርጥም። ታውቃላችሁ፣ ወገብ ላይ ታስሮ በስርዓት ሰው ጦረኛ ሰው ያን ታጥቆ ሲሄድ ምንም አይሆንም። በሰገባው ውስጥ ያለ ሰይፍ ነው። አላ አላስፈላጊ ቦታ ስናወጣው ግን ሊቆርጠን ይችላል። ልክ እንደዚሁ ገበናችን፣ የኑራችን ሚስጥር፣ የፍቅራችን ሚስጥር፣ የትዳራችን ሚስጥር፣ የባል የባልሽ ሚስጥር፣ የጓደኛሽ የትዳር ጓደኛሽ ሚስጥር እሱ ያለው ነገር የደበቀው ነገር ክብሩን የሚነካ በሰው ፊት ዝቅ የሚያደርገውን ነገር ሁሉ በሰገባ ውስጥ ከተሽ ምትኖሪ ኑሮ ማለት እሱ ነው። ፍቅር ማለት እሱ ነው። ፍቅር በተዘን ይከድናል። አየሽ አንቺም ያለሽን ደግሞ ደካማ ጎን አንቺም ያለሽን ደግሞ ስህተትና ገበና እሱ ደብቆ ነው ሴፉን ሰገባ ውስጥ ከቶት ነው እንጂ ሰው መቼም በገበናው ብልክ ቢታወቅ ማን ማንን አያውቅም? ማን ማን ፊት ይቆማል? ሁላችንም እኮ ብዙ የሚያሳፍር ገበና አለን። ግን ሰይፉን መዘን በገዛ ሰይፋችን ተቆርጠ እንድንወድቅ መፍቀድ የለብንም። ምስጢራችንን፣ ገበናችንን ሰው እንዲሰማብን ሰው እንዲያይብን ማድረግ ቁጭ ብላ እናት እህ እንዴት ነበረ ስትል ተቀምጠሽ ለእናትሽ የምትነግሪያት ከሆነ ከመጀመሪያው እስከ መጨረሻው ድረስ የምታስረጃት ከሆነ የቤትሽን ገበና ለእህትሽ፣ ለወንድምሽ፣ ለአባትሽ ለእናትህ ለእህቶች፣ ለወንድም የቤትን፣ የሚስትን፣ የፍቅረኛን ገበና መናገር ከጀመርክ በቃ አለቀ ያንተ ኑሮ ማለት ነው። እና በገዛው ሰይፋችን እንድንቆረጥ መፍቀድ ማለት ነው። እንደ ጎልያድ አንገት የገዛ ሰይፋችን ራሳችንን እንኖረና ቤት ሰባብሮት ይቀራል ማለት ነው። ብዙ ሞኞች፣ ብዙ ተላሎች ቤታቸውን በዚህ መንገድ አሳልፈው ሰጥተዋል። እና መቼም ትልቁ ትልቁ የመንፈስ ብስለት ገበናን መሸፈን መቻለ። እንደ እግዚአብሔር እግዚአብሔር ልዩ አምላክ፣ ቅዱስ አምላክ ነው። የሰውን ገበና ሸፍኖ የሚኖር አምላክ ነው። እንዳየ እንዳየብን የማያሳይብን እንደሚሰማብን የማያሰማብን ተመልከቱ፣ እግዚአብሔር እንደሚያውቅ የማያሳውቅብን አምላክ ነው። ብዙ ነገር ያውቃል፣ ውስጣችንን ያውቃል። ፍቅሩ ሳይለወጥ ከድኖን ሸፍኖን ይኖራል። ከእግዚአብሔር መማር ማለት ነው። እንግዲህ ሰው የአካሉን፣ የፍቅረኛውን፣ የሚስቱን ደካማ ጎን እንዲሸፍን እኮ ነው። በጎና አጸፊያ እንድትሆን ነው እኮ። አንተ ወንድ ባል የምትሆኑ አንቺ እኮ አይንርግብ እንድትሆኝ እኮ ነው። ራስሽ እንድትሸፍኝ ባልሽ እንድትሸፍኝ እኮ ነው ሚስት የሆንሹ እንደው ምንም የህይወት ትርጉም እንዳልገባው ሰው ካገኘሽው ሰው ጋር ስለ ባልሽ ማውራት፣ ስለ ሚስት ማውራት ፈጽሞ ልክ ያልሆነ ነገር ነው። ፈጽሞ ፈጽሞ ፈጽሞ ልክ ያለን ነገር በታክሲ ውስጥ፣ በዚህ መኪና እየነዳን ራይድ ጠየቁን። ሴቶችና አንድ ሴትና ሌሎች ጓደኞቿ ናቸው። ገብቶ ገቡ። አጋጣሚ እኔና ወዳጅ ሄደው መኪና ውስጥ አለን ከኋላ በሆነ ነገር ስለ ትዳር ስለባል ተነሳ እና ዋናዋ ተናጋሪ የሳፈ ያሳፈረነት ጫናት ሴት ትዘረዝረው ጀመር ስለባሏ ማለት ነው። እኛ አታቀንም፣ ማን እንደሆነ አታቀም። ጓደኞቹ አብረዋት አሉ። ነገ ከባሏ ጋራ ሻይል ጠጡ ቡና ሊጠጡ የሚችሉ ሰዎች ናቸው። ዘረገፈችው የባሏን ሚስጥር በቃ፣ ለሚዘገንን ሁኔታ በዚህ ልክ ቀላል ነው ወይ? ቀላን ነው? ይሄ ሰይፍ ተመዞ አይቆርጣትም። ሴት ተመልከቱ፣ ሰይጣን ከአፋችን ከሚሰማው ነው የሚያጠቃል። ሰይጣን እኮ ታውቃላችሁ መለኮታዊ እውቀት የለውም፣ ገበራችንን ማያውቅም። ስንናገር እኮ ነው የሚያውቀው። እኛ እኮ መረጃ የምንሰጠው የምናቀብለው፣ ጎበዞች ካልሆንን ከዘረዘር ነው ገበናችን ወንፊት ላይ ካሰጣ ነው አለቀልን ማለት ነው በቃ እና ሁልጊዜ ራስን መግዛት በተለይ ሴቶቼ ቤታችሁን ኑራችሁን ገበናችሁን እሱ ማለት ሰይፍ ማለት ነው ሰገባ ውስጥ ለመቀመጥ ያለበት ማንም እየሳበ የሚዘነዝረው መሆን የለበት ማንም በእናንተ ኑሮ ላይ ሴት እንዲሰጣ አትፍቀዱ ማንም በእናንተ ፍቅር ላይ በእናንተ ገበና ላይ ሀሳብ እንዲሰጥ አትፍቀዱ፣ እንዲወያዩ አትፍቀዱ። ነውር ነው። ሁሉም የራሱን ቤት አቅፎ የራሱን ቤት ጠብቆ ነው በእናንተ ኑሮ ላይ የሚቀልደው። ለምን ሞኝ ትሆኛለሽ እህቴ? ለምን መርከብ ይላል ያውቁ፣ መርከብ በመቅዘፊያ በመሪ እንደምትመራ አንደበትም ሰው በአንደበቱ ነው። አንደበቱን የሚቆጣጠር ሰው አለቀ በቃ ምኑንም የሚቆጣጠር አንም ዋይ አንደበት እሳት ነው፣ አንደበት እሳት ነው፣ ጫካን ያጋጥላል። ካፍሽ ወጣ አንዲቱ ቃል ሄዳ ሄዳ ሮጣ በዚያም በዚህም ሆነ ባልሽ ጋር የባልሽ ቤቶች ወንድሞች ጋር ጓደኞች ጋር ከገባ አለቀ ማለት ነው። በቃ እንደ ቀልድ ያወራነው ነገር ቤታችንን ሊያፈርስብን ይችላል። እና ነገርን ገበናን መክደን እግዚአብሔር ከባት ያበሳ መሆን ከዳኝ መሆን ከዳኝ መሆን እግዚአብሔር ችሎን ነው የሚኖረው። አልፈረደብንም፣ አልገለጠብንም። እንደዛው እንደ እግዚአብሔር እንደ አባትሽ፣ እንደ ቸሩ አባትሽ፣ እንደ ታማኙ አባትሽ፣ እንደ ሰማይ አባትሽ ሰብሰብ አድርጎ ነገር ከኖ መኖር መልመድ በጣም አሚ ያስፈልጋል። እግዚአብሔር ልጆች ብዙ እንደተማንድበት ተስፋ አለኝ የሰማነውን በልቦናችን ይህ ጻፍ የእግዚአብሔር ቸርነት፣ የእናታችን የእመቤታችን ረድኤት በረከት ከሁላችን ጋር ይሁን። ኮሜንት ሳታደርጉ ምን እንደተመላኩ ጻፉ፣ አሜንም በሉ፣ ቃል ያሰማኝም በሉ። ሳታው ሳትጽፉ እንዳትወጡ፣ ላይክ በተኖርም ሳትነኩ እግዚአብሔር ባርካችሁ። ቀሲስ አሸናፊ ግርማ ማርያም ነች።